በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችው የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአሥራት የቃል ኪዳን ልጆች፣ የጻድቃን የሰማዕታት ወዳጆች፣ እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ? አሜን። የአምላካችን የእግዚአብሔር ስም እየተመሰገነ ይሁንልን። ቅዱስ ያሬድ ንብ የማትቀስመው አበባ እንደሌላት ሁሉን ቀስማ ያማረ የጣፈጠ ማር እንድትሰራ እርሱም ሐዲሳትን ከብሉያት እያስማማ ለጆሮ እየሚስማማ ህሊናን የሚመስጥ ድንቅ ዜማ ባዘጋጀልን መሠረት የዐቢይ ጾም ሰባተኛው ሳምንት ኒቆዲሞስ ተብሎ ይጠራል። ሊቁ አስቀድሞ በሌሊት ወደ እርሱ ይሄድ የነበረ ስሙ ኒቆዲሞስ የሚባል ሰው በቀስታ ሊቅ ሆይ ከአብ ዘንድ እንደመጣ እናውቃለን አለው። ኒቆዲሞስም ወደ እርሱ ሄደ። ረቢ ኢየሱስንም ሊቅ አዋቂ እንደሆንክ ለማስተማር ከአብ ዘንድም እንደመጣ እኛ እናውቃለን። በምጽአትህም አበራህልን፣ ሰላምንም ሰጠህን፣ ኃይልህን አንሳ መተህም አድነን አለም፣ ይለናል ጾመ ድጓ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዮ ሲያስተምር የአይሁድ አለቃ የሚሆን ኒቆዲሞስ የሚባል ሰው በሌሊት መጣ። ስለምን በሌሊት መጣ ቢሉ ከንቱ ውዳሴን ሽቶ አንተ የአይሁድ አለቃ ስትሆን እንዴት ትማራለህ እንዳይባል ሰው በማይመጣበት ከሰው ተለይቶ ሊማር ሽቶ በሌሊት መጣ። እንደዚሁም ምሁረ ኦሪት ነውና ምስጢር ሊያደላድል ነው። በቀን ጌታን አምስት ገበያ ህዝብ ይከተለው ስለነበር ለመጠየቅ አልተመቸውም ነበር። ጌታም በአእምሮ እያልጎለመሱ ሰዎችን ያስተምር ነበርና በምሳሌም እየመሰለ ያስተምራቸው ነበር። ቅዱስ ጳውሎስ እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልሁም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን እንደ ሰው ልማድስ አትመላለሱምን? እንዲል አጥንት ለመቆርጠም አልደረሱም ነበር። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 3። ኒቆዲሞስ ግን ምሁረ ኦሪት ነውና ጠንከር ያለ ትምህርት ሽቶ በሌሊት መጣ። የቀን ልቦና ባካናውና ህሊና ይሰረቃል። አባቶቻችን በሰሩት የትምህርት ስርዓትም ምንኛ ጥበበኛ እንደሆኑ አስተውሉ። በቀን ጆሯችን፣ የአካባቢ ድምፅ ይሰማል፣ አይናችን ሌላ ይመለከታል፣ ወጪ ወራጁ አላፊ አግዳሚው ይረብሻል። በሌሊት ግን ህሊናን የሚሰርቅ ምንም ነገር የለምና ሀሳብን ሰብስቦ ለማስተማር እንዲመች። የአብነት ትምህርቱን የሌሊትና የቀን ብለው ከፍለው የቃል ትምህርቱን በሌሊት እንድንማር አደረጉን። የጠቢቡ ሰለሞን ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩት የሚለው ቃል ምንኛ ይደንቃል። መኃልየ ምዕራፍ 3 ቁጥር 1። ኒቆዲሞስ ነፍሱ እየፈለገችውን ሊፈልግ በሌሊት መጣ። ሌሊት ሁሉ ሰው ተኝቶ ባለበት ከእግዚአብሔር ጋር መነጋገር መቻል እንዴት መታደል ነው! ክርስቲያኖች እስኪያስቡት ማንም በሌለበት ሁሉ በተኛበት ሰዓት አልጋችሁ ላይ ሁናችሁ ክርስቶስን መፈለግ፣ በጨለማ ውስጥ አይናችሁ ብቻ ተከፍቶ ከአምላካችሁ ጋር መነጋገር እጅግ ልዩ ነውና ሌሊቱን ከእግዚአብሔር ጋር በመሆን አሳልፉት። ኒቆዲሞስ የአይሁድ አለቃ በመሆኑ ቀን ስራ ብሎ ሌሊት በእግዚአብሔር ቃል ያርፍ ነበር። ይህ ሐሳብ ለእኛ ዘመንም የሚጠቅም ነውና እንማርበት ዘንድ ወደድን። ዛሬ የሕዝብ አለቃዎች፣ ሹማምንቶች፣ መኳንንቶች እናንተስ መቼ ነው የምትማሩ? የምትበልጠውን ጸጋ ታገኟት ዘንድ ያገኛቿትን ታጸኗት ዘንድ ኑ። የእግዚአብሔር አካል በሆነችዋ ቤተ ክርስቲያን የእግዚአብሔርን ቃል እየሰማችሁ ረፉ። ዛሬ ብዙ ሰው ለምን አትማርም ሲባል ሥራ በዝቶብኝ ቢዚ ሆኜ በማለት መመለሱ እየተለመደ መጥቷል። እኔ ግን እንዲህ ብዬ ጠይቃችኋለሁ። በውኑ የእናንተ ሥራ ከኒቆዲሞስ ይበልጣልን? ወይስ ከዳዊት በላይ ትሰራላችሁ? ወይንስ ከላሊበላ በላይ ሰርታችሁ ነው? እኔ ግን በመሐሌ መሐሌ እንደ ተጻፈ በምክንያት እየራቃችሁ ነው። እኔ ተኝቻለሁ ልቤ ግን ነክቷል። የውዴ ቃል ነው። እርሱም ደጁን ይመታል። እህቴ፣ ወዳጄ፣ ርግቤ፣ መደምደሚያይ ሆይ በራሴ ጠል በቆንዳል ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ። ቀሚሴን አውለኩም እንዴት ለብሰዋለሁ? እግሬን ታጠብሁ እንዴት አሳድፈዋለሁ? በማለት እንደተናገረችው ሰው የሆነ ይመስለኛል። መኃልየ መኃልይ ምዕራፍ አምስት ቁጥር ሁለት። ይህች ሰው ከረፈደ በኋላ ፍለጋ ብትወጣም ማግኘት ግን አልቻለችም። እናም ሁላችንም ዛሬ ሳይረፍድብን ታግለን መጣል፣ ሩጠን መቅደም በምንችልበት ጊዜ ምክንያት በመደርደር አንራቅ ለማለት ወዳለው ኒቆዲሞስ በሌሊት ወጥቶ ከጌታችን እግር ስር ተቀምጦ ሲማር በዐይነ ህሊናችን እንመልከተው። ግርማ ሌሊቱ ጸብዐ አራዊቱ ሳያስፈራው፣ ድካም ሳይበግረው በጌታው እግር ስር ቁጭ ብሎ ሲማር ቅዱስ ዳዊት ቃልህ ለጉሮሮዬ ጣፋጭ ነው ከማርና ከወለላይ ልቅ ለአፌ ጣፈጠኝ ከትእዛዝህ የተነሳ አስተዋልሁም። ስለዚህ የሐሰትን መንገድ ጠላው። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው እንዳለም ከማር ከስኳር የሚጣፍጠውን ቃለ እግዚአብሔር ሲሰማ ሰው እንዳያየው ተደብቆ የመጣው ኒቆዲሞስ ከመስቀሉ ስር የሚገኝ የመከራቀን ሐዋርያ ሆነም። ሌሊት በመከራ ይመሰላል። በመከራ ወጥቶ እየተማረው ኒቆዲሞስ ሐዋርያት እንኳ ጥለውት በሸሹ ጊዜ ከመስቀሉ ሥር ተገኘ። ስጦታ ይሆን ዘንድ የክርስቶስን ሥጋ ገንዞ ለመቅበር የበቃ ሆነ። ክርስቲያኖች እናንተስ እኛስ ክርስቶስን ልትገንዙ ትሻላችሁንም? በዚያ በመስቀል ላይ ሳለ ቅድስት ስጋው ከቅድስት ነፍሱ ሲለይ ከመስቀል አውርዶ የሚቀብረዋት እናቱ ድንግል ማርያም እያለቀሰ ሳለም የተገኘም የመብርሃን ንባ ያበሰ ቅዱስ ለመሆን በቃ። አሁንም እንደ ኒቆዲሞስ ሌሊት ወጥቶ የሚማር ሰው አታ ቤተ ክርስቲያን ስታለቅስም ሰቃሊያነ ክርስቶስ ጌታን ዳግመኛ ሊሰቅሉት ሲሹ ከመስቀሉ ስር የሚገኝ በመከራ የሚጠና ሰው ያስፈልጋልና የዓለም ውጣ ውረድ ሳያግዳችሁ ከቤቱ መታችሁ ትማሩ ዘንድ እለምናችኋለሁ። ዛሬ ላይ አንድ ነገር ይደንቀኛል። ሰው ስልጣን ሲይዝ ከቤተ ክርስቲያን የሚያደርገውን ሽሽት አስተውሉ። ኒቆዲሞስ የአይሁድ አለቃ ቢሆንም ግን ወደ ጌታ ከመምጣት አላገደውም። የዛሬዎቹ አለቃ ግን አለመምጣት ብቻ ሳይሆን ክርስቲያን ሆኖ መታየት እንኳን ያሳፍራቸዋል። የልቤ እምነት እንጂ ማይተብ ባላደርግስ በሚል ሐሳብም ማተባቸውን የሚፈቱም አይጠፉም አንዳንዶች ደግሞ ለመመሳሰል ሀብል ያደርጋሉ። ክርስቲያኖች ከአምላካችን በእውነት ወዴት እንሄዳለን? እንደ አባቶቻችን ሐዋርያት፣ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ፣ እኛስ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናለን ብሎ መለሰለት እንዲል እንዲህ እያልን ልኖር ያስፈልጋል። የዮሐንስ ወንጌል ምዕራፍ ስድስትን ይመልከቱም። ሊቃውንቱም በቅኔያቸው ጣት ከጣት እንዲበልጥ የአይሁድ ምሁር የነበረው ኒቆዲሞስ ለጌታችን እንደ ሰገደ ከቅዱስ ያሬድ ጾመ ድጓ በመነሳት ይቀኛሉ። በመጨረሻም ኒቆዲሞስን መምህራችን አድርገን ቀን በሥራችን ስንባክን የምንውልኛ፣ ማታ ላይ የእግዚአብሔርን ቃል እንማር። ምናልባት እንደ አካብና ኤልዛቤል የሚያሳድደን ንጉሥ መጥቶ ራብተኞች እንዳንሆን ዛሬ እንቅልፋችንን ቀንሰን ከኀጢአታችን ነክተን ቃል እግዚአብሔርን እንብላ። የምትሄድበት መንገድ ሩቅ ነውና ተነስተ ብላለው እንዲል አምላካችን በቸርነቱ ከእንቅልፋችንና ከኃጢአታችን ነክተን ቃሉን እንደ ውሃ ጠጥተን እንደ ምግብ ተመግበን እንደ መጎናጸፊያ ተጎናጽፈን እንድንኖር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።